ፓን እና ስቲም ያለው ተሽከርካሪ ዳቦ ማሽን መጋገሪያ ነው። ለምናመርተው ዳቦ አንደኛ ወዝ ይሰጥልናል፣ ሁለተኛ ከለሩን ያሳምራል፣ ሶስተኛ ደግሞ ቡፍ ያለ እንዲሆንና ቆንጆ የሆነ ቴክስቸር እንዲፈጥርልን ያደርግለን። ያ አድቫንቴጅ ይሰጠዋል ስቲም መኖሩ ማለት ነው። ኦፕሬሽኑ ቀላል ነው። ባለሙያዎቹ በቀላሉ ኦፕሬት ማድረግ የሚችሉት ነው። አስር ፓትራ የሚይዝ ዳቦ መጋገሪያ ማለት ነው። ማንኛውም እቃዎቻችን ላይ አንድ አመት ዋስትናለው ስፔር ፓርት ደግሞ በፈለጉ ሰዓት እንዲሁም ደግሞ ከአንድ አመት በኋላ ማንኛውም ጥገና መሆነ ሰርቪስ በሚፈልጉበት ሰዓት ባለሙያዎች አሉ፣ እነሱ ይችላል። እንደኔ፣ ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ መረጃዎችን ጠቃሚ ሀሳቦችን ወደ እናንተ በማቅረብ ይታወቃል። ዛሬም እንደተለመደ ሁሉ ይጠቅማቸዋል ብለን ያሰብናቸውን የተለያዩ ለዳቦ መጋገሪያ የሚጠቅሙ ማሽነሪዎችን የምናስቃኛችሁ ነው የሚሆነው። ምን ያህል እንደሆነ ዋጋቸው የት አካባቢ እንደሚገኙ የምናሳያችሁ ነው ሚሆነው። እስከ ፕሮግራሙ ፍጻሜ ድረስ የአብሮነት ቆይታቸው አይለየን እያለን ፕሮግራሙን በመምራት አብሬያችሁ ቆይታ የማደርገው እኔ ሊና ብርሃም ነኝ። በካሜራማና ኦላለ ወደ ፕሮግራሙ የመሰርቢያችን ፍቃደኛ ስለሆንሽ እናመሰግናለን። እዚህ አካባቢ የተለያዩ ማሽነሪዎች እያየሁ ነው። በመጀመሪያ ስምሽን እና ራስሽን አስተዋውቂልን ና ስላሉት ማሽኖች አብራሪለን ስሜ መዲና ይባላል። በጂኔስ ማሽነሪ ትሬዲንግ የሽያጭ ባለሙያ ነኝ። እዚህ ፊት ለፊታችን የምናየውም ባለ አስር ዳቦ ማሽን መጋገሪያ ነው። እሱም ማብራሪያውን እንሰጣለን። አስር ዳቦ መጋገሪያ ሲባል እንዴት ነው በደንብ አብራሪ? ለአስር ዳቦ ስንል ያው አስር ፓትራ፣ አስር ዳቦ ሲ አስር ፓትራ የሚይዝ ዳቦ መጋገሪያ ማለት ነው። ባለ አስር ዳቦ መጋገሪያ ስንል ይሄኛው ፋን እና ስቲም ያለው ተሽከርካሪ ዳቦ ማሽን መጋገሪያ ነው ማለት እሺ። አስር ፓትራ ስንል ስታንዳርድ ሳይዞ አርባ ስልሳ ነው የዳቦ ማሽን መጋገሪያ ፓትራዎቹ ማለት ነው። አንድ ፓትራ ሚኒመም ሀያ ዳቦ ይይዛል ተብሎ ነው የሚገመጠው ከዚህ በአስር ደቂቃ እስከ ሁለት መቶ ዳቦ መጋገር ይችላል። ማለት ባንዴ መጋገር ይቻላል። ባንዴ መጋገር ይቻላል። እስቲም ብለሽናል። እሱ እስቲም ዳቦውን ከመጋገር ውጪ ምን ተጨማሪ ጥቅሞች አሉት? ለምሳሌ እስቲሙ ኩፍ እንዲል የሚረዳው ነው ወይስ ከፍ እንዲል፣ ሌሎች ተጨማሪ ነገሮች ምን ጥቅም አለው? የዳቦ ማሽን በየጊዜው አብዴት እየሆኑ የመጡ ናቸው። ዴክ ኦቭኖች ነበሩ። ከሱ ደግሞ አብዴት ሲሆን ስቲም ሆነ። ከስቲም ደግሞ አብዴት ሲሆን ኮንቬክሽን ሆኑ። ኮንቬክሽኖቹ ደግሞ አብዴት ሆኖ የመጣው ይሄኛው ነው። ተሽከርካሪ የሚባለው ማለት ማሽነሪ እና ስቲም ያለው ስለሽ ስቲም ማለት ከራሱ ጋር በሲስተም የተገጠመ ነው ሲጋግር ስቲም እያደረገ ወይም ውሃ እየረጨ የሚጋግር ነው ማለት ነው ያ አድቫንቴጁ ደግሞ ለምናመርተው ዳቦ አንደኛ ወዝ ይሰጥልናል ሁለተኛ ከለሩን ያሳምራል ሶስተኛ ደግሞ ቡፍ ያለ እንዲሆን እና ቆንጆ የሆነ ቴክስቸሩ ቆንጆ የሆነ ቴክስቸር እንዲፈጥርልን ያደርግለን ያ አድቫንቴጅ ይሰጠዋል ስቲም መኖሩ ማለት ነው በጣም ጥሩ ከፍታም ማየት እንችላለን ይቻላል ይሄን ይመስላል። አስር ፓትራ የምንለው እነዚህ ናቸው ማለት ነው ፓትራ የምንላቸው እነዚህ ናቸው ማለት ነው። አርባ ስልሳ ዳቦ ሳይዞ አርባ በስልሳ ይሆናል። አርባ በስልሳ የችኛው ሚኒሚም ሀያ ዳቦ ትይዛለች ተብሎ ይገመታል። ትንንሾቹን ገበያ ላይ የምናገኛቸው ሰባ ግራም ያላቸውን ዳቦዎች ማለት ነው፣ ሁሌ የምንገዛውን ዳቦ 20 ፍሬ ይይዛል ተብሎ ይገመታል። ሌሎች ዳቦዎችንም ኬኮችንም የመጋገር አቅም አለ። ፓትራችን እንቀያይራለን እንጂ ለኬክ ሲሆን ለምን ሲሆን እንቀያይራለን ፓትራዎችን ማለት ነው። በዛን እንቀይራለን እንጂ መጋገሪያው ራሱ ይጋግራል። ማሽኑ ማንኛውንም አገልግሎት ይሰጣል። በጣም ጥሩ ዚህ ማሽነሪ ስናወራ ቅድም ሌተስቱ ነው አሁን የመጣው ነው ብለሽናል። በተጨማሪም ደግሞ ተሽከርካሪ ነው ብለሽናል። እና ምንድነው ለየት የሚያደርገው ከሌላው ማሽነሪ? ምን አዲስ ነገሮች ምን አዲስ ፊቸሮች አሉት? ቅድም እንደነገርኩሽ ኦቨኖች ከጊዜ ወደ ጊዜ አብዴት አብዴት እየሆኑ ነው የመጡት። አሁን ይሄ ሌተስት የሚባለው ተሽከርካሪ ማለት ነው። ተሽከርካሪ ስልሽ ከዚህ በፊት የነበረው ኮንቬክሽን ነው። ኮንቬክሽን ማለት ፋን እና ስቲም ያለው ማለት ነው። ያንን ያካተተ ከዛ ተጨማሪ ደግሞ ይሄ ተሽከርካሪ ማለት ነው። መሽከርከሩ ደግሞ አድቫንቴጁ ምንድነው? አበሳሰላችሁ

ከዛ ተጨማሪ ደግሞ ሞር መሽከርከሩ ሁሉንም አበሳሰሉ ውበቱን እኩል እንዲሆን ምን ያደርግልናል፣ ማ ይረዳዋል ለምና መስፈው ዳቦ ማለት ነው። መልካም አጠቃቀማችን፣ እስኪ እንዴት ነው የምንጠቀመው? አጠቃቀማችንን ስና ይሄኛው ነው። በቃ ሙሉ ሲስተሙ ያለው እዚህ አካባቢ ነው። ተሽከርካሪ ስለሆነ ሙሉ ነገሩ እዚህ ጋር ነው ያለው። ቴምፕሬቸር ኮንትሮለር እስቲ ሙሉ ሙሉንም ነገር መቆጣጠሪያችን ያላቸው እዚህ ጋር ነው። አንድ ለየት የሚያደርገው ነገር ይሄ ነው። ፕሮግራም ተደርጎ የመጣ ነው። ሙሉ ነገሩ እዚህ ጋር ነው። ሲስተም የምናደርገው ማለት ነው። ኦን በምናደርግበት ሰዓት ላይ እዚህ ላይ ዲስፕሌይ ይመጣልና በተች ጋ አሉ አሁን የምናያቸው ማለት ነው። በተኖች አሉ እሱን በመጠቀም ታይመር አለው፣ ስቲም ስፒች አለው። ተሽከካሪ ስዊች እናደርግበታለን ሁሉም ነገር ስቲቦት እዚህ ዲስፕሌይ ላይ ይመጡልና በዛ መሰረት ዲስፕሌይ እናደርጋለን ማለት ነው ጥሩ እንግዲህ እነዚህ ፓትራዎችስ አንድ ላይ ነው የሚሸጡት ወይንስ ስለየብቻ ነው ምንገዛው ማሽነሪውን ስንገዛ ፓትራዎቹ ከራሱ ጋር አስር ፓትራዎች ይኖራሉ ተጨማሪ ግን ያው መገላበጥ አለበት እዚህ እየበሰለ ያለው ደግሞ ማኮፈሻ ላይ ደግሞ ሌላ ስራ መሰረት አለበት ወይ እያቦካን እየጠቀለልን ወደ ፓትራችን ማድረግ አለብን ማለት ነው ስለዚህ ተጨማሪ ያስፈልጋቸዋል የተለያዩ አማራጮች አሉ ማየት እንችላለን ፓትራዎች ከራሱ ጋር ግን አስር ፓትራ መልካም። ይሄ ማሽን እንግዲህ ዳቦን ከመጋገር በተጨማሪ ምን አይነት ተጨማሪ አገልግሎቶችን በዚህ ማሽን ላይ ማግኘት እንችላለን? ዋነኛ ተግባሩ ዳቦ መጋገር ነው። ግን ተጨማሪ ደግሞ ማንኛውም ኩኪሶችን፣ ኬኮችን ማንኛውም ኦቨን እስከብቶ የሚወጡ ነገሮችን መስራት ይችላል ማለት ነው። እንግዲህ ስናየው ይሄ የመጨረሻው ነው ወይም አሪፉ ቴክኖሎጂ ነው ብለሽናል። ለምን አይነት ቤቶች ይመከራል? ከዚህ በፊት በዳቦ ስራ ላይ ረጅም ጊዜ ላላቸው ሰዎች ወይስ ጀማሪ ለሆኑ አዳዲስ የዳቦ ቢዝነስ ላይ ለመግባት የሚያስቡ ሰዎች ለየትኞቹ በደንብ ትመክሪያለሽ? ይህንን እኔ የምመክረው ምን መሰለሽ፣ ስራችን እንዲፔንድ የሚያደርገው ያለን ሀይል ነው። አካባቢያችን ላይ ስሪፌዝ፣ አሁን የእኛው ለምሳሌ ስሪፌዝ ይፈልጋል 21 ኪሎዋት ነው የሚፈልገው። ስለዚህ ወንበኞቻችን ስርፌዝ ከሌላቸው የምንጠቀማችሉ ማለት ነው። ግን ለኦፕሬሽን ቀላል ነው። ስርፌዙ አክሰሱ ካላቸው ኦፕሬሽኑ ቀላል ነው። ባለሙያዎቹ በቀላሉ ኦፕሬት ማድረግ የሚችሉት ነው። ለዛ ምንም እንትን የለው። አንደኛ አፎርድ ማድረግ መቻል አለባቸው። ከዋጋም አንጻር አፎርድ አደርጋለሁ አላደርግም። ለምን ዳቦ ቤት ስትከፍች አዲስ ስትሆኝ ይሄ ብቻ አደለ የምትገዱ፣ ማውኪ ያለ ማኮፈሻ፣ ያለ መቁረጫ፣ መጠቅለያ ብዙ አክሰሰሪዎች አሉ ማለት ነው። ከዛ ከዛ አንጻር ኮስታቸው በጀት ሽ አንድ ዳቦ ቤት ለመክፈት በጀት ምን ያህል ይዘዋል የሚለውን ከዛ ተነስተን ጀማሪ ቢሆኑ በጀቱ እስካላቸው ድረስ በዚህ መጀ መር ይችላሉ አንደኛ በጀት ሺህ ወስነዋል ሁለተኛ ነገር ደግሞ ያለሽ የኤሌክትሪክ ሀይል ማለት ነው ሲንግል ፌዝ ነው ስሪ ፌዝ ነው የሚለው ስሪ ፌዝ አንደኛው ኪሎዋቱ እኔ እንድስልኛል አይችልኝም ያንን ኮንሲደር ማድረግ አለባቸው ከመወሰናቸው በፊት ሁሉ ነገር ከተሟላ ግን ማሽኑን ኦፕሬት ለማድረግ ቀላል ነው ማንም መስራት የሚችለው ከዛ በተጨማሪ ደግሞ እንደመጀመሪያ እኛ ማሳየት እንችላለን ወደ ተግባር ሲገባ እንዴት መስራት እንችላለን የሚለው አሳዩ እንግዲህ ባለሙያዎች አሉ ልከን ማሳየት እንችላለን ማለት ነው በጣም ጥሩ እንግዲህ ከእናንተ ጋር ሲወስዱ ምን ያህል ጋራንቲ አለው ማንኛውም እቃዎቻችን ላይ አንድ አመት ዋስትና ነው ስፔር ፓርት ደግሞ በፈለጉ ሰዓት እንዲሁም ደግሞ ከአንድ አመት በኋላ ማንኛውም ጥገና መሆን ሰርቪስ በሚፈልጉበት ሰዓት ባለሙያዎች አሉ እነሱ እናገናኛቸዋለን ማለት ነው ማቅረብ ትችላላችሁ በጣም ጥሩ እስኪ ወደ ዋጋው እንሂድና በምን ያህል ዋጋ ማግኘት ይችላሉ ይሄ ባለአስር ነው ተሽከርካሪ ነው በሳውዝ ስታር ብራንድ ነው አሁን ገበያ ላይ ያለው ዋጋ ስምንት መቶ በስምንት መቶ ሺህ ብር እናንተ ሱቅ መጥተው ማግኘት መግዛት ትችላሉ ብቻ በጣም ጥሩ ወደ ሌሎቹ በዋነኝነት እንግዲህ ከማሽኑ በተጨማሪ ለዳቦ ቤት ምን ምን አስፈላጊ ነገሮች አሉ? አንድ ዳቦ ቤት ለመክፈት ሶስት መሰረታዊ ነገሮች በግዴታ የሚያስፈልጉት ማለት ነው። ማቆፈሻ፣ ማብኪያና መጋገሪያ ናቸው። መጋገሪያውን አይተናል። እነዚህ ደግሞ ማብኪያዎች ናቸው። መጋገሪያ ላይ ሲሆን የተለያዩ አይነቶች አሉ። ዲፔንድ በምንሆነው እንደ ኃይላችን እንደ ምንፈልገው የቴክኖሎጂ አይነት ምናምን ይለያያል። ማብኪያ ሲሆን ግን አንድ ነው። ሁሉም ፐርፐዛቸው አንድ ነው። የመጠን ልዩነት ነው የሚኖራቸው ማለት ከትንሽ ከስምንት ጀምሮ እስከ መቶ ኪሎ ድረስ አሉ። አሁን እዚህ ጋር ፊት ለፊት ላይ እያየ እየተገናቸ ያለው ነገር ባለ ስምንት ና ባለ አስራ ሁለት ነው። ሌሎች ከዚህ ደግሞ ከፍ ያሉ ባለ ሀያ ባለ ሀያ አምስት ሀምሳ መቶ ድረስ እነዚያ አሉ። እነሱም ማግኘት ይችላሉ ማለት ነው። በጣም ጥሩ። ከትንሹ ጀምረን ማየት ብንችል እስኪ፣ የትኛው ነው ትንሹ የሚባለው ለቤት ውስጥ ልንጠቀም ወይም ደግሞ ቀለል ላሉ ዳቦ ቤቶች፣ ለትላልቅ ዳቦ ቤቶች ደግሞ የትኞቹን መጠቀም እንችላለን? ቀልል ያለው ትንሿ የምንለው በዳቦ ማኪያ ዙሪያ ትንሿ የምንላት ባለ ስምንት ኪሎ ናት። ትችኛው ማለት ነው ይሄ አስራ ሁለት ነው። ሀያ ሀያ አምስት እያለ ነው የሚሄደው። ሁሉም አድቫንቴጃቸው ተመሳሳይ ነው። ፋንክሽናቸውን ተመሳሳይ ነው ፊቸራቸውም ተመሳሳይ ነው። ሚለያቸው የመጠን ልዩነት ነው እና ውስጣቸው ላይ ችንጋው እንትኑ ስፓይራሎቹ ምናምን መጠናቸው እየጨመረ ይሄዳል ማለት ነው እ ኦፕሬሽናቸው አንድ አይነት ነው ማለት ነው። ሁሉም አንድ አይነት እንትን ያላቸው ከመጠን ውጭ ማለት ነው። ኪሎውን የሚይዘው ይሄ ከስር ያለው ቦሉ አለ፣ ሁለተኛ ስፓይራሉ አለ፣ ሁሉ ውስጥ ላይ የሚያቦካልን ማለት ነው። የሚቀጥል ደግሞ ያው መጠኑ ከፍ እያለ ሲሄድ ውስጥ ላይ የሚያሽከረክልን ችንጋው እንደዛው ከፍ እያለ ይሄዳል ማለት ነው። እንደየመጠናቸው ማለት ነው እንጂ ሌላው ኦፕሬሽናቸው ምናቸው ሁሉ ነገራቸው ተመሳሳይ ነው። የዋጋ ልዩ ነታቸውስ ምን ይመስላል? የሁለቱ ስምንት ኪሎ የሚያወቀው አሁን ባለ ስምንት ጊዜ አሁን ከረንት ሊ ባለው የገበያ ዋጋ መቶ ሀያ አምስት ሺ ነው። ባለ ስምንቱ ማለት ነው። ባለ አስራ ሁለቱ ደግሞ አሁን ላይ ያለው ዋጋ መቶ ሀምሳ ሺ ነው። ባለ ሀያ ኪሎ አለ። ባለ ሀያ ኪሎ ደግሞ አሁን ያለው ዋጋ ሁለት መቶ አስር ሺ ነው። ባለ ሀያ አምስት ኪሎ አለን። አሁን ባለው ዋጋ ሁለት መቶ ሀምሳ ሺ ነው። ባለ ሀምሳ ኪሎ አለ። ሀምሳ ኪሎ ደግሞ ስምንት መቶ ሀምሳ ሺ መቶ ኪሎ ድረስ አለ። መቶ ኪሎ የሚፈልጉ ከሆነ አንድ ነጥብ አምስት አለ ማለት ነው። በጣም ጥሩ። ይሄ ማንኛውንም ዱቄት ማብኳት ይችላል ወይንስ የስንዴ ምርቶችን ብቻ ነው ማብኳት የሚችለው? ይሄ ከጤፍ ጀምሮ ቦ ሁሉንም አይነት ማኳት በቃ አስገብተን ማኳት የምንፈልጋቸው ነገሮች በሙሉ ያቦካልናል። አይመርጡም። ጠንካራ ናቸው። ታስቦ የሚሰሩትም ያው ጠንከር ላሉ እንትኖች ናቸው። ብዙ ጊዜ የዳቦ ዱቄቶች ወይ ደግሞ የዳቦ ቡኮዎች ጠንከራ ያሉ ናቸው። ስለዚህ በዛ ልክ ታስቦ የሚሰሩ ስለሆነ ጠንካሮች ናቸው። ማንኛውም ነገር ሊገባባቸው ችግር የለም። በጣም ጥሩ። እዛ ጋርም ሌሎች ተጨማሪ ማሽኖች እያየሁኝ ነው ያለው። ምንድን ነው ልዩነታቸው? ከትንሽ እስከ ትልቅ ያለውን ነገር እስኪ ያብራሪ ይል እንደ ነገሮች ሚክሰሮች ናቸው። ሚክሰር የምንል አሁን ይሄኛው ለዱቄት ነው ብለናል። ለዳቦ ያደረጉ ማለት ነው። እነዛ ሚክሰሮች ናቸው። ተግባራቸው ግን የነዛ ምንድን ነው? የኬክ ሚክሰሮች ናቸው። ለኬክ ነው የምንጠቀመው ማለት ነው። የኬክ ሚክሰር ማለት ያው ኬክ ሲሆን ምንድን ነው፣ አንደኛ ለስለስ ያለ ነው። ሁለተኛ እንቁላል መመታት አለበት ለብቻ፣ ቅቤ ለብቻ ይመታ፣ እንደገና ሚክሳችንን ለብቻ ምናደርግበት እና ፕሮሰስ ስላለው የኬክ ለብቻ ነው ሚክሱን የምንጠቀመው ማለት ሚክስ ማድረጊያ። ስለዚህ ለሱም የሚሆኑ ናቸው እነሱ ማየት እንችላለን። መጀመሪያ ውስጥ ይንጀምርና እዚ ጋር ያለው ምን አይነት ነው፣ ስንት ኪሎ ያቦካለናል? አጠቃቀማቸው ች እነዚህ እንዳች ነው፣ የኬክ ሚክሰሮች ናቸው። የኬክ ሚክሰርም እንደዛ ነው ማለት እንደ ዳቦ እንዳብራራውለች። እነዚህም የመጠን ልዩነቱ ከአስር ጀምሮ እስከ አርባ ሊትር አለ። በሊትር ነው የሚገለጹት የኬክ ሲሆን፣ የመጠን ልዩነት ነው እንጂ ተግባራቸው፣ አሰራራቸው፣ ፊቸራቸው ተመሳሳይ ነው። ውስጣቸው ያለው ነገር ማለት ግን የመጠን ልዩነት አለ። ከአስር ባለ አስር ሊትር አለ፣ ባለ አስራ አምስት ሊትር አለ፣ ሀያ ሊትር አለ፣ ሀያ አምስት አለ፣ ሰላሳ አርባ እያለ ይሄዳል። ማለት ማክሲመሙ በኬክ በኩል አርባ ሊትር ነው ማክሲመም ምን ይዘው እና ውስጣቸውን በምናይበት ጊዜ ሶስት አይነት ተለዋዋጭ አለ። ምሳሌ እንቁላሉ ለብቻ ይመታል። እንደገና ደግሞ ክሬሙንም ወይ ደግሞ ቅቤውን ለብቻ ይመታል። መምቻ ለዛም የሚሆነው ለብቻ አለ። ይሄ የእንቁላሉ ነው። እቺኛው ደግሞ የክሬም ወይ ደግሞ የቅቤ መምቻ ነው የምትሆኑ። እች ደግሞ ሶስቱንም አንድ ላይ ምንመታበት ምናቀላቀልበት ማለት ነው የሚሆኑ ሶስት አይነት ተለዋዋጭ አላቸው ሲሆን ማለት ነው። ይሄ ደግሞ ለሁሉም አይነት ነው የሚሆነው ከባለ አስሩ ጀምሮ እስከ አርባ ሊትር ላለ ተመሳሳይ ያላቸው ማለት ነው። በጣም ጥሩ። ዋጋቸውስ ምን ያህል ነው? ከባለ አስሩ በምንጀምርበት ሰዓት ላይ ባለ አስሩ አሁን ከረንት ያለው ዋጋ መቶ አስራአምስት ሺ ነው። ባለ አስራ አምስቱ ደግሞ መቶ ሀያ አምስት ሺ ነው። ባለ ሀያው ደግሞ መቶ አርባ ሺ ነው። ባለ ሀያ አምስቱ ደግሞ መቶ ሀምሳ አምስት ሺ ነው። ባለ ሰላሳ

ቀደም ሲል እንግዲህ ዳቦ መጋገሪያዎችን እንደ መክፈት ስናስብ ሶስት መሰረታዊ ነገሮች ያስፈልጉናል ብለሽን ነበረ። ሁለቱን ጠቅሰናል። በሶስተኝነት ደረጃ ደግሞ ማኮፈሻ ነው የሚቀረው። ስለ ማኮፈሻ ደግሞ አንድ ሁለት ሀሳቦችን አንችላል። ሶስት መሰረታዊ ካልኩሽ ውስጥ ሁለተኛ የሚባለው ማኮፈሻ ነው። ተቦክቶ ካለቀ በኋላ ተቆራርጦ በፓትራችን ካደረግን በኋላ መነሳት አለበት ማለት ነው። ስለዚህ ለዛ ደግሞ በስቲም መሰረት የሚሰራለን ማኮፈሻ አለ። ስቲም እያደረገ ነው የሚሰራው። ማኮፈሻቸውም ልክ እንዳልኩሽ እንደነ ማውኪያዎቹ የመጠን ልዩነት እንጂ ተግባራቸው አንድ ነው። ስቲም እያደረጉ ቦካ ነው። በዱቄቱ እንዲነሳ ማድረግ ነው ተግባሩ ማለት ነው። ተመሳሳይ ነው ሁሉም ነገራችን። ባለ 16 አለ ባለ 32 አለ። ሁለት አይነት እንትኖች ናቸው ያሉ የመጠን ልዩነት ነው እንጂ ተግባራቸው ሆነ ፊቸራቸው ተመሳሳይ ነው። ባለ 16ቱ አሁን ከረንት ላይ ያለው ዋጋ 115000 ነው። ባለ 32ቱ ደግሞ 230000 ነው። በጣም ጥሩ ጋራንቲያቸው እንደተጠበቀ ነው። ላይ አንድ አመት ጋራንቲ ናቸው። ባለሙያዎች ደግሞ በፈለጉት ሰዓት አለ። ስፔር ፓርትም እንደዛ በፈለጉት ሰዓት ማግኘት ይችላሉ ማለት ነው። ሲል እንግዲህ ከአስሩ ፓትራ በተጨማሪ ለሌሎች አገልግሎት የሚውሉ ፓትራዎችን ከእናንተ ማግኘት እንደሚችሉ ነግረሽን ነበረ። እዚህ ጋር የተለያዩ አይነት ሳይዝ ያላቸው ቅርጽ ያላቸው ፓትራዎች እያየውን ያለሁት ምንድን ነው ጥቅማቸው፣ የቅርጻቸው መለዋወጥ፣ ሁለተኛ ነገር ደግሞ እንዴት መገልገል እንችላለን እነዚህ ፓትራዎች ናቸው። ቅድም እንዳልኩ የተለያዩ ፓትራዎች፣ አማራጭ ፓትራዎችን መጠቀም ይችላሉ ይችላሉ። እንደነዚህ ችኛው አሁን አ ሳይዝ ነው ስታንዳርድ ናቸው። ለማንኛውም ማሽኖች የምንጠቀማቸው አ ሳይዞች ናቸው ሲ አ ሳይዞና በአልሙኒየምቱ ማቴሪያል ጠቃጠቆ የምትባለው ፓትራናት አሁን ላይ ያለው ይሄ ዋጋ ሁለት ሺ ነው። አልሙኒየም ነው ማቴሪያሉ ማለት ነው። በእንደዚሁ አይነት ሆኖ ደግሞ በጠቃጠቁ ስቴለስ ስቲል የሆነ ወይም የተቀባ ማቴሪያል የምንለው ይሄኛው ነው። አርባ ስልሳ ሳይዝ ነው። ይሄም እንደዚሁ ማቴሪያላቸው ከዚህ ትንሽ የተሻለ ነው። አንደኛ ስቴለስ ስቲል ነው፣ ሁለተኛ የተቀባ ነው። ብዙ ዘግ አይፈልግም በዚህኛው ማቴሪያል አለ። ይሄኛው ደግሞ ሶስት ሺ ነው ማለት ነው። ይሄኛው ደግሞ በአርባ ስልሳ ባጌት ዳቦዎችን ለመጋገር የሚያገለግለን ዳቦ ነው። ይህም 46 ነው ሳይዙ፣ ዋጋው ይሄ ደግሞ 2500 ነው። ከዚህ በተጨማሪ ደግሞ እንደነገርኩሽ ፍላት ፓትራዎች አሉ። እነዚህ ፍላት ፓትራዎች በኩኪስ ለምናምን የተለያዩ ነገሮች መጠቀም ይችላሉ። ፍላት ፓትራዎች ናቸው። እችኛ ስቴንለስ ስቲል ማቴሪያል ናት። የተቀባ ማቴሪያል ነው። ይሄ አሁን ከረንቲ ያለው ዋጋ 2500 ነው። በእንደዚሁ አይነት ሆኖ ደግሞ በአልሙኒየም ማቴሪያል 46 ፍላት ደግሞ 1500 ነው አሁን ያለው ዋጋ። በጣም ደስ ይላል። እንግዲህ የተለያዩ ማሽነሪዎችን አይተናል። ወደዚህ ቢዝነስ ለሚገቡ ሰዎች እንደ ምክር መስጠት የምትፈልጊው ሀሳብ ካለ አዋጭነቱን በተመለከተ በምን አይነት እንቅስቃሴ መሄድ እንዳለባቸው አንድ ሁለት ሀሳቦችን እስኪ እንደ ምክር። ዳቦ ቤት ቢዝነስ ያው እንደምታውቂው አንደኛ እየተስፋፋ ነው፣ ገና ነው ኢትዮጵያ ውስጥ። እንደምታየ አለም ማርኬት ላይ ከምናየው አንጻር ኢትዮጵያ ውስጥ በጣም ገና ነው። ብዙ መስራት የምንጠበቅብን ነው። ብዙ አይነት የሚሰራበት ነገር አለ፣ ሰፊ ነው። ዳቦቤት ስንል ዳቦ ብቻ ሳይሆን ሰፋ ያለ ስራ ዳቦ ላይ ብቻ አይደለም። ፎከስ ምናምን ጣፋሶች አሉ፣ ብዙ አይነት ነገሮች ሚሰሩ ከዳቦ ቤት ተያያዥ ልጅነት ያላቸው ማለት ነው። እነዛም እንደ አንድ ኮንሲደር የሚደረጉ ናቸው። ዳቦ ቤት ያው መሰረታዊ ነገር ሎኬሽኖቻችን ናቸው። ሁለተኛ ነገር ደግሞ ወደዚህ ቢዝነስ ከመግባታችን በፊት ኮንሲደር ማድረግ ያለብን አንደኛ ባለሙያዎችን ኬ ታገኛለሁ። ምክንያቱም መሰረቱ ያለው ባለሙያዎቻችን ላይ ናቸው፣ እነሱ ናቸው የሚሰሩልን። ምን ምን አይነት ሰርቪሶችን ማቅረብ እችላለሁ ለከስተመሮች የሚለውንም ማሰብ መቻል አለባቸው። ሶስተኛ ነገር በዋናነት ደግሞ ማሰብ ያለባቸው የሀይል አጠቃቀማቸው የትኛውን ነው የሚፈልገው። ትልቁ ነገር ወሳኙ ሀይል አጠቃቀሙ ላይ ነው ማለት ነው። ማለት ከሲንግል ፌስ ጀምሮ ስሪፌዝ አሉ፣ ደግሞ ሲንግል ፌስ ሆኖ ናፍጣ የሚጠቀሙ አሉ። ከዛ ከዛ አንጻር ኮስታቸውን ወይ ደግሞ እንዴት አገኛለሁ ወይም ስሪ ፌዝ አገኛለሁ ወይ ሲንግል ፌዝ ነው የማገኘው ወይ የነዳጁ ይሻለኛል የሚለውን ያንን ነገር በራሳቸው መሰረት ጥናት አድርገው ወደዚህ ቢመጡ ወስነውበት ቢመጡ ማለት ነው። ምክንያቱም ማሽኖቹ ኤሌክትሪክ ስለሚወስናቸው የዚያን ያክል አፎርደብሊቲያቸው እንደዛ ስለሆነ ያንን ወስነው ቢመጡና በጀታቸው መሰረት ደግሞ እዚህ ትኛውም ከትንሹ ጀምሮ እስከ ትልቁ ማግኘት ይችላሉ ማለት ነው ማሽኖች። በጣም እናመሰግናለን ለነበረች ጊዜ። ወደ ዳቦ ቢዝነስ ለመሰማራት የሚያስቡ ሰዎች ከማሽነሪያ አንስቶ ጥሩ የሆነ የልምድ ልውውጥ እንዳደረግን እናስባለን። ለሰጠ ሽን ጊዜ እጅግ አድርገን እናመሰግናለን። አንቺ ጋር መጥተው መግዛት የሚፈልጉ ማቴሪያሎች ማግኘት የሚፈልጉ ሰዎች ስልክሽን አድራሻሽን ብትነግሪያቸው። እሺ አድራሻችን ሱማሌ ተራ ከተክለማኖት ሆስፒታል፣ ወረድ ብሎ ኑዶ የገበያ ማዕከል ግራውንድ ላይ ያገኙናል። ስልክ ቁጥራችን 0913276768 ላይ ወይም ደግሞ 0911283043 ቢደውሉልን እኛን ማግኘት ይችላሉ። ወይም በአካል መጥተው ደግሞ ማንኛውም ነገር እቃዎችን ማይተው ማብራሪያዎችን የሚፈልጉ ከሆነ እኛ ጋር መጥተው በአካል ማንኛው ነገር ይችላሉ ማለት ነው። በጣም እናመሰግናለን። ስለ ቢዝነስ ቤተሰቦቻችን እንግዲህ ዛሬ በሶማሌ ተራ በጂኒየስ ኪችን የነበረን ቆይታ ይህንን ይመስል ነበረ። የተለያዩ የዳቦ ማሽነሪዎችን፣ ማኮፈሻ፣ ማብኪያ፣ መጋገሪያ የተለያዩ ማሽነሪዎችን ዛሬ እንግዲህ አስቀኝተናቸዋል። ወደዚህ ቢዝነስ ለመሰማራት ያሰባችሁ ሰዎች ጥሩ የሆነ የቢዝነስ ጥቆማ እንዳሳየናችሁ ተስፋ እናደርጋለን። ፕሮግራሙን በመብራት አብሪያችሁ ቆይታ ያደረኩት ሊና አብርሃም ነኝ። በካሜራማና ኦላ አለ እስከ ፕሮግራሙ ፍጻሜ ጊዜያችሁን ስለሰጣችሁን እጅግ አድርገን እያመሰገነን እንደዚህ አይነት ጠቃሚ መረጃዎች ወደ እናንተ እንዲደርሱ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በተለያየ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።